በስላሴ ስም እናገራለሁ። እንደምን ቆያችሁ። እግዚአብሔር መስከንን ይዛነኝ። አንድ ሙስሊም ወንድማችን ወገናችን የጠየቀው ጥያቄ አለ። በኢየሱስ ክርስቶስ አምላክነት ዙሪያ የጠየቀው ጥያቄ ምንድን ነው? ኢየሱስ ክርስቶስ በምድር ላይ ያለ እውቀቱ የተገደበ ነበረ፣ ሁሉን ቻይ አምላክ ደግሞ እውቀቱ የተገደበ አይደለም። ስለዚህ እንዴት ነው አምላክ ሊሆን የሚችለው? ምናልባት ኢየሱስ እኮ እውቀቱ የተገደበው ስጋ ስለለበሰ ነው ካላችሁኝ፣ እውቀት ማወቅ እኮ የአእምሮ ስራ እንጂ የስጋ ስራ አይደለም። እንዴት ነው ይሄ? ብሎ ጠይቆናል። ስለ ጥያቄው እናመሰግናለን። በሁለተኛው ጥያቄ ወይም ሁለተኛው ክፍል ልጀምርና፣ በነገራችን ላይ ኢየሱስ ክርስቶስ ስጋ ስንልኛ ይሄ በእጃችን የምን ጥፍርና ፀጉር የሚያበቅለውን ስጋ አይደለም፣ ሰውነት ማለት ነው። አንድን ሰው ሰው የሚያደርገው ነገር በሙሉ ኢየሱስ ክርስቶስ ነበረው ማለታችን ነው። ለምሳሌ አንድን ሰው አእምሮ ሲኖረው ነው ሰው የሚባለው። አእምሮ የሌለው ሰው የለም። ስለዚህ አእምሮም ጭምር ነው። አእምሮም፣ ነፍሱም፣ ስጋው ነው ትስብእት ይባላል። በግዕዝ ቋንቋ የተሻለ የሚገልጸው ይሄ ትስብእት የሚለው ቃል ነው። ስለዚህ ስጋ ሆነ ስንል፣ ኢየሱስ ክርስቶስ በስጋ ተገለጠ በስጋ መጣ ስንል፣ ሰውነት በሙሉ አእምሮ፣ ነፍስ፣ ስጋ፣ መንፈስ በሙሉ ይዞ መጣ ማለታችን ነው። ሰው ሆነ ስንል ማለታችን ነው እንጂ ይሄ ስጋ ማለታችን አይደለም። ይሄ መጀመሪያ ሊጋባን ያስፈልጋል። ከዚህ አስቀጥለ የምንናገረው ምንድነው? ብዙ ጊዜ ችግሩ ምንድን ነው ኢየሱስ ክርስቶስን ልክ እኛ ኢየሱስ ክርስቶስ አምላክ ብቻ ነው ብለን የምናስተምር ይመስላችኋል ብዙ ሰዎች እና ኢየሱስ ክርስቶስ አምላክ ብቻ ነው አንልም ኢየሱስ ክርስቶስ ሰው ብቻ ነው አንልም ይሄ መታወቅ አለበት እንዲሁ ይሄ ለመግለጽ ሶስት የመጽሐፍ ቅዱስ ክፍሎችን መናገር እፈልጋለሁ የመጀመሪያ የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ያለው ነው ይሄ ምንድነው የሚለው በዮሐንስ ወንጌል ከላይ ምዕራፍ 1 ቁጥር 1 ላይ ጀምሮ ቃልም እግዚአብሔር ነበር ይላል ቃል እግዚአብሔር እንደሆነ ይነግራልና ይህ እግዚአብሔር የሆነው ቃል ደግሞ ምንድነው የሆነው ቁጥር 14 ላይ ቃልም ስጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረ ይላል። ስለዚህ ቃልስ ምን ሆነ? ስጋ ሆነ። ቃል መጣ አይደለም የሚለው። ቃል መጣ ቢል ኖሮ ወይም ኢየሱስ ክርስቶስ ዝም ብሎ እግዚአብሔር ብቻ ነው ብንል ኖሮ እንዴ እንዴ ታዲያ ተራበ እንዴት? ተጠማ እንዴ? ተወለደ እንዴ? ተሰቀለ አምላክ እንዴት? እግዚአብሔር እንዴት? ቃል እንዴት ይገረፋል? እግዚአብሔር እንዴት ይራባል? ማለት እንችል ነበር። ነገር ግን ቃል ብቻ መጣ ብለን መጽሐፍ ቅዱስ ማለት አላስተማረም። ምንኛ አንልም። ቃል ግን ስጋ ሆነ። ደግሞ ስጋ ብቻ ማንልም። ስጋ ብቻ ከሆነማ ጌታ ኢየሱስ ክርስቶስ እኔ ጌታ ነኝ ብሎ አላስተማረም ነበር፣ ወይም ባላስተማረ ነበር ወይም በራእየ ዮሐንስ ምዕራፍ 1 ላይ ቁጥር 17 ላይ እንደምናገኘው እኔ አልፋ እና ኦሜጋ ነኝ የመጀመሪያው የመጨረሻ ነኝ ብሎ አይናገርም ነበር። ምክንያቱም ሰው ወይም ደግሞ ስጋ የሆነ ሰው እንደዚህ አይልም። ፍጡር ነው ስጋ ሰው። ስለዚህ ኢየሱስ ክርስቶስ ቃል ስጋ የሆነ ነው በስጋ ውስጥ የተገለጠ ቃል ነው ማለታችን ይህም ደግሞ ወረድ ብለን ስንመለከት መልእክት በፊልጵስዩስ የቅዱስ ጳውሎስ መልእክት ምዕራፍ ሁለት ቁጥር ስድስት ላይ እንደዚህ ነው የሚለው እርሱ ወይም ደግሞ ኢየሱስ ክርስቶስ በእግዚአብሔር መልክ ሲኖር ሳለ በእግዚአብሔር መልክ ማለት በስልጣን በአገዛዝ በመላእክት ምስጋና በሰማይ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጥሮም መቼ ነው ይሄ ነገር ግን አለቀጥሮ የባሪያን መልክ ይዞ የማን መልክ ይዞ ነው ያለው የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል ስለዚህ በሰው ምሳሌን የመጣው ማለት ነው መጀመሪያ ግን እንደ እግዚአብሔር ነዋሪ በሰማያት ይኖር የነበረ አምላክ ንጉስ ቢሆንም፣ በምን ምሳሌ እንደ ባሪያ። ባሪያ የተባለው ማን ነው? ሰው። ሰው ባሪያ ነው። ልክ ሰው መስሎ ስለመጣ እንደ ባሪያ፣ እንደ ሰው እራሱን ባዶ አደረገ። ምክንያቱም ሰዎች ባዶ ነንና፣ ባዶ ስለሆነ የኛ ስጋ የኛ ማንነት ባዶ ስለሆነ እርሱም እንደኛ ስጋ ሲለብስ እንደ ባዶ ሆኖ መጣ በማለት ይነገራል። ይህን ደግሞ ሶስተኛ ማስረጃችን የዕብራውያን መልዕክት ምዕራፍ አራት ቁጥር 15 ላይ ከኃጢአት በቀር በነገር ሁሉ እንደ እኛ የተፈተነ ነው እንጂ ይላል። ስለዚህ ኢየሱስ ክርስቶስ እንደኛ በሁሉም ነገር የተፈተነ ነው። ነገር ግን ከምን በቀር? ከኃጢአት በቀር። ስለዚህ ምን ማለታችን ነው? ሁሉን የሚያውቀው እግዚአብሔር ሁሉን ከማያውቀው ስጋ ጋር ተዋሃደ። ሁሉን የያዘው ጌታ ውስን በሆነው ስጋ ተገለጠ። የማይራበው የማይጠማው፣ የማያንቀላፋው እግዚአብሔር በሚራብ በሚጠማ፣ በሚተኛ ስጋ ተገለጠ ማለት። ስለዚህ አስቀድሞ የነበረው ክርስቶስ እግዚአብሔር ኢየሱስ ክርስቶስ ሁሉን የያዘ ቢሆንም ሲገለጥ ግን በምን ተገለጠ? በሰው ስጋ ተገለጠ። ይችላል ደግሞ አምላካችን በሰው ስጋ ሲገለጥ እንደ ሰው ፍጡር ነበረ። እንደ አምላክነቱ አምላክነቱ አይቀየርም። ብዙ ሰዎች ምን ይመስላቸዋል? ኢየሱስ ክርስቶስ ወይ ደግሞ እግዚአብሔር ሰው ሆነ ስንል ልክ እግዚአብሔርነቱን አቁሞ ወደ ሰውነት የተቀየረ ይመስላቸዋል። ይህ ውላቄ የሚባል አስተምሮ ነው፣ ወይም መቀየር ነው። ይሄ የተወገዘ ፍጹም ኑፋቄ የሆነ አስተምሮ ነው። አምላክ አምላክነቱን ሊተው ስለማይችል፣ ስለዚህ አምላክ አምላክነቱን ሳይለቅ አምላክነቱን ሳይተው ፍጹም ሆኖ ከስጋ ጋር ተዋሃደ ነው የምንለው። ይህ ካየነ በኋላ እንግዲህ ክርስቶስ ሁሉን አዋቂ ሆኖ ሳለ ነገር ግን እውቀቱ የተገደበ ስጋን እንደለበሰ ከተግባባን በኋላ ነገሮች ቀላል ነው የሚሆኑት። ከዚህ በኋላ የሚቀረን ምን እንደሆነ እስቲ በመጽሐፍ ቅዱስ ኢየሱስ ክርስቶስ መቼም እውቀቱ ግዱብ እንደነበረ ምን ማስረጃ ማቅረብም አያስፈልግም፣ የታወቀ ስለሆነ። ምክንያቱም ሰው እስከሆነ ድረስ ሲራባ አይተነዋል። ሲጠማ አይተነዋል። መርከብ ላይ ሴተኛ አይተነዋል። ሲጀመር ከድንግል ማርያም ከእመቤታችን ሲወለድ አይተነዋል። መጨረሻም በሰው እጅ በአይሁዳውያን ተገርፎ ተሰቅሎ ሲሞት አይተነዋል። ስለዚህ የሰው ስራ ስለነበረ ብዙ ጊዜ የእውቀት ገደብ እንደነበረው ሲናገር ራሱም አሳውቀላል። ለምሳሌ ከበለሲቱ ከበለሲቱ ፍሬ ሊፈልግባት እንደሄደ ነገር ግን የፍሬ ዘመን ስላልነበረ ፍሬ አላገኘባትም እና ረገማት የሚልበት ቦታ አለ። ብዙ ብዙ ጊዜ እነዚህ ስላለ ለዚህ ማስረጃ መቅረብ አይችልም። ያው ብዙ ጊዜ ሙስሊሞችም የሚጠቅሱ ጥቅስ ስለሆነ አያስፈልግም። የሚያስፈልገው ግን ማስረጃ ግን ምንድነው? ኢየሱስ ክርስቶስ ሁሉን ያቅ የነበረ ነው ወይ? በተለይ በሰዎች ሐሳብ ውስጥ የነበረው በህሊናችሁ ውስጥ ይመላለስ የነበረውን ሐሳብ ያቅ ነበር ወይ የሚለው አዎ፣ ያውቅ ነበረ ነው። ለዚህ ደግሞ በዕብራውያን በአይሁዳውያን ሰባት ቁጥር ፍጹም ስለሆነ ሰባት ማስረጃዎች ላስቀምጥ። የመጀመሪያ በዮሐንስ ወንጌል ምዕራፍ 1 ቁጥር 48 ያለው ነው። ኢየሱስም ናትናኤልን ወደ እርሱ ሲመጣ አይቶ ስለ እርሱ እንደዚህ አለ ይላል። ተንኮል የሌለበት በእውነት የእስራኤል ሰው ነው አለ ናትናኤልን ከወደት ታውቀኛለህ? አለው። ኢየሱስ መልሶ ፊልጶስ ሳይጠራህ ከበለስ በታች ሳለ አየሁህ፣ አለው። ናትናኤል መልሶ መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉስ ነህ አለው። ናትናኤል ሲወለድ እናቱ ከበለስ ሥር አስቀምጠው ነበረ። ከጀርባ ያለው ታሪክ ይሄ ነበረ። ናትናኤል ከገና ከህፃኑ በህፃንነቱ እናቱ እንዳይገድሉት ብላ በበለስ ስር አስቀምጠው ነበርና፣ ፊሊጶስ ናትናኤልን ና ወደ ጌታ ኢየሱስ ክርስቶስ እንማር ብለው ሲጠራው፣ ኢየሱስ ምንድን ያለው እውነት የእስራኤል ሰው እንደሆነ አለ። ናትናኤል ገረመው፣ እንዴ ይሄ ታውቀኛል ይሄ ሰው ብሎ ተገረመ። ሰው ብቻ መስሎት ተራ ሰው ተራ ነብይ ብቻ መስሎት። ከዛ ምንድን ያለው ጌታ፣ ፊሊጶስ ገና ሳይጠራ የዛሬ ብዙ ዓመት ከበለስ በታች ሳለ አየሁ በማለት ሁሉን አዋቂ የዛሬ ብዙ ዓመት አስቀድሞ የነበረው ነገር ያቄ የነበረ መሆኑን ይናገራል። ሁለተኛው ማስረጃችን በዮሐንስ ወንጌል ምዕራፍ 13 ቁጥር 10 ላይ እንደዚህ ይላል ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም፤ ሁለንተናው ግን ንጹሕ ነው። እናንተም ንጹሃን ናችሁ፣ ነገር ግን ሁላችሁ አይደላችሁም አለው። አሳልፎ የሚሰጠውን ያውቅ ነበረና፣ ስለዚህ ሁላችሁ ንጹሃን አይደላችሁም አለው። ኢየሱስ ክርስቶስ ሐዋርያትን ሰብስቦ በሐሙስ ራት ጊዜ አብሮ ምግብ ሲበሉ ከጊዜ በኋላ ወይም በነጋታ ከአይሁድ ጋራ ተመካክሮ ለኢየሱስ ክርስቶስ አሳልፎ የሚሰጠው ከሐዋርያት መካከል ይሁዳ የሚባል እንዳለ ሲናገር አስቀድሞ ምን አለ? ሁላችሁ ንጹሓን ናቸው፣ ግን ከእናንተ መካከል ንጹህ ያልሆነ ሰው አለ በማለት አስቀድሞ ወደፊት የሚሆኑ ነገር ያውቅን ነበረ። ምስክር አለን። ሶስተኛ ማስረጃችን የዮሐንስ ወንጌል ምዕራፍ 16 ቁጥር 29 ላይ ደቀ መዛሙርቱም እነሆ አሁን በግልጥ ትናገራለህ፣ በምሳሌም ምንም አትናገርም፣ ሁሉን እንድታውቅ ማንንም ሊጠይቅህ እንዳትፈልግ አሁን እናውቃለን፣ ስለዚህ ከእግዚአብሔር እንደወጣህ እናምናለን አሉት ይላል። ሁሉን ምን እንደምታረግ እንደምታውቅ እናውቃለን ስለዚህ መጨረሻ ውስጥ ከእግዚአብሔር እንደወጣህ እናምናለን አሉ። ስለዚህ ከእግዚአብሔር ወጥቶ እንደመጣ አስቀድሞ ከድንግል ማርያም ከመወለድ በፊት ዓለም ከመፈጠሩ በፊት የነበረ አምላክ መሆኑ ይናገራል፣ ይሄ ማለት ነው። አራተኛው ማስረጃችን የማቴዎስ ወንጌል ምዕራፍ 12 ቁጥር 25 ላይ ፈሪሳውያን ግን ሰምተው ይህ በቢኤል ዜቡል በአጋንንት አለቃ ካልሆነ በቀር አጋንንትን አያወጣም አሉ። ኢየሱስ ግን ሐሳባቸውን አውቆ እንዲህ አላቸው። ምን ምናቸውን አውቆ ሐሳባቸውን እንዲህ በሰው ህሊና ውስጥ ያለውን ጨረሻ አውቅ ነበረ ጌታ ከዛም እንዲህ ያላቸው እርስ በእርሷ የምትለያይ መንግስት ሁሉ ትጠፋለች፣ በማለት ተነግራቸዋል። አምስተኛ ማስረጃ በሉቃስ ወንጌል ምዕራፍ ስድስት ቁጥር ስምንት ላይ ያለውን ቃል ነው። ጻፎችና ፈሪሳውያንም መክሰሻ ሊያገኙበት በሰንበት ይፈውስ እንደሆነ ይጠባብቁት ነበር። በሐሳባቸው ይጠባብቁት ነበር። እርሱ ግን ወይም ደግሞ ጌታ ግን ሐሳባቸውን አውቆ እጁ የሰለለችውን ሰው ተነሳና በመካከል ቁም አለው። ተነስቶም ቆመ ይለናል። ምናቸውን አውቆ ነው የሚለው? ሐሳባቸውን አውቆ። በሰው ውስጥ የሚመላለሱን ሐሳብ የማወቅ ብቃት፣ ችሎታ የነበረው ጌታ ነው ኢየሱስ ክርስቶስ። በስድስተኛ ማስረጃ በዮሐንስ ወንጌል ምዕራፍ 24 ቁጥር 25 ላይ ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበረ። ማን ያውቅ ነበር? ሰዎችን በሙሉ ያውቅ ነበር። ሰውን ሁሉ የማወቅ ችሎታ አይማር ነው ፈጣሪ ብቻ አይደለም እንዴ? እውነት ነው ኢየሱስ ሰዎችን ሁሉ ያውቅ ነበር አለና፣ ስለ ሰውም ማንም ሊመሰክር አያስፈልገው ነበርና አይተማመንባቸው ነበረ ይልና፣ ራሱ በሰው ያለውን ያውቅ ነበረና ይላል። ክብር ይግባ አምላካችን ክርስቶስ ኢየሱስ በሰው ሁሉ ሰው ሁሉ ምን ያደርግ ነበር? መጀመሪያ ያውቅ ነበረ አይተማመንባቸው ነበር። ምክንያቱም ሰዎቹ ልባቸው ጥቂት ተአምር እንዲያሳያቸው፣ የሆነ እንጀራ ባርኮ ብዙ እንዲያበላቸው ይፈልጉ ነበር እንጂ ከልባቸው ስለማያምኑት ተአምር አይቶ በማጨበጨባቸው ብቻ እልል በማለታቸው፣ አይተማመነባቸው። ለምን? ራሱ በሰው ያለውን ያውቅ ነበርና በሰው ውስጥ የሚመላለሱን ሀሳብ በሙሉ አጥርቶ፣ ምክንያቱም ፈጣሪያችን ነው ሁለምናችንን የሚያውቀውና፣ ጌታ ደግሞ አምላካችን በመሆኑ አሁን ደግሞ ስጋ ለብሶ ስለመጣ ሁሉን ነገር በሰው ውስጥ ያለውን ያውቅ ነበርና ተብሎ ተጽፎለታል። ሰባተኛውና የመጨረሻ ማስረጃችን በጣም ደስ የሚል ነገር ነው። አስቀድመን በነገራችን ላይ በብሉይ ኪዳን ያው ሙስሊሞችን በቁርአናቸው ላይ እንደተጻፈ ሁላችን እንደምናምነው በሰው ልብ ያለውን በሰው ኩላሊት ያለውን ነገር በሙሉ የሚያውቀው ፈጣሪ ብቻ ነው። ለምሳሌ በትንቢት ኤርሚያስ በምዕራፍ 17 ከቁጥር አስር ላይ እንደዚህ የሚል ቃል እናገኛለን። እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ስራው ፍሬ ሰጥ ዘንድ ልብን እመረምራለሁ ኩላሊትንም እፈትናለሁ ይላል። እኔ ማን አለ? እኔ እግዚአብሔር በብሉ ኪዳን ነው አስቡት። እኔ እግዚአብሔር ልብን እመረምራለሁ ኩላሊትን እፈትናለሁ አለ። ይህን የመሰለ ጥቅስ ደግሞ በብዙ የብሉ ኪዳን መጽሐፍቶች እናገኛለን። አንድ ጥቅስ ልጨምር። የመዝሙረ ዳዊት መዝሙር ሰባት። ቁጥር ዘጠኝ ላይ ሰባተኛ መዝሙር ላይ እንደዚህ ይላል፣ እግዚአብሔር ልቡናንና ኩላሊትን ይመረምራል። እግዚአብሔር የጽድቅ ጋሻዬ ነው ልበ ቅኖችን የሚያድናቸው፣ ይላል ቅዱስ ዳዊት። እግዚአብሔር ልቡናንና ኩላሊትን ምን ያደርጋል? ይመረምራል። ስለዚህ እግዚአብሔር እንደሆነ የሚመረምር ልብንና ኩላሊትን ይናገራል። የሚገርመው ኢየሱስ ክርስቶስ እግዚአብሔር እንደሆነ አንዱ ማስረጃ ራሱ ይሄ ነው። በዮሐንስ ራእይ በምዕራፍ ሁለት ቁጥር ሀያ ሦስት ላይ ዮሐንስ ራእይ ምዕራፍ ሁለት ቁጥር ሀያ ሦስት ላይ እንደዚህ የሚለው ጌታ ኢየሱስ ክርስቶስ ነው የሚናገረው አብያተ ክርስቲያናትም ሁሉ ይላል፣ አብያተ ክርስቲያናትም ሁሉ ኩላሊትንና ልብን የምመረምር እኔ እንደሆንክ ያውቃሉ፣ ለእያንዳንዳቸውም እንደ ስራቸው ሰጣሉ፣ ይላል ጌታ ኢየሱስ ክርስቶስ ክብሬ ግባ። አምላካቸው እግዚአብሔር መሆኑን ሲናገር ማለት ነው አብያተ ክርስቲያናት በሙሉ። ምክንያቱም አብያተ ክርስቲያናት ለምሳሌ የት ነው ያለው? አብያተ ክርስቲያናት በዓለም በሙሉ አለ፣ ኢትዮጵያ ውስጥ አለ፣ ብዙ ዓለም ውስጥ አለ። እንግዲህ ጌታ ምን እያለ ነው? አብያተ ክርስቲያናት በሙሉ በዓለም ውስጥ በሙሉ ያለውን ነገር አውቃለሁ፣ ኩላሊትንና ልብንም የምመረምር እኔ እንደሆን ያውቃሉ። እውነት እናውቃለን እኛ ኩላሊትን ልብን የሚመረምር በዓለም ውስጥ ያሉትን ቤተክርስቲያናት በሙሉ የሚፈትሽ እንደሆነ በመጨረሻም ለእያንዳንዳቸው እንደ ስራቸው ይሰጣቸዋለሁ እንዳለ ስራችንን የሚከፍለን ጌታ እንደሆነ፣ ፈራጅ እንደሆነ ጌታ እንደሆነ፣ ወይም አልማሊክ የሚባለው ገዢ እንደሆነ ኢየሱስ ክርስቶስ ራሱ ተናግሯል። ስለዚህ በመጽሐፍ ቅዱስ አዎ፣ ኢየሱስ ክርስቶስ ሁሉን አዋቂ፣ ሰዎችን ሁሉ የሚያውቅ በልባቸው ያለውን የሚያውቅ በዓለም ያለው ቤተክርስቲያናትን ሁሉ የሚያውቃቸው በሰው ውስጥ በልባቸው በኩላሊታቸው ያለው ነገር የሚፈትን ጌታና እግዚአብሔር መሆኑን ይናገራል። ይህ ማለት ግን እግዚአብሔር ብቻ ነው ማለት አይደለም። የማያውቅ ስጋ እውቀቱ እሱን የሆነ ስጋ ሊራብ ሊጠማ ሊያንቀላፋ ሊወለድና ሊሞት የሚችል ስጋ ውስጥ አድሮ ተዋህዶ ስለመጣ ግን እውቀቱ ደግሞ ሲገደብ እናያለን። ለዚህ ነው ፍጹም ተዋህዶ የምንለው ማለት ነው። አዎ ኢየሱስ ክርስቶስ ሰውም እግዚአብሔርም ወይ ፍጹም አምላክ ፍጹም ሰው ነው ማለት ነው። ይህንን እውቀት ተገንዘበን የክርስቶስ ኢየሱስ አምላካችን አምላክነትና ጌትነት ተገንዝበን በፊቱ በዙፋ በጸጋው ዙፋን ስፍት በእምነት እንቅረብ እንዳለው ቅዱስ ጳውሎስ በዕብራውያን ምዕራፍ 4 ላይ በእምነት እንዲቀርቡ በጨለማው ስላሉ ሰዎች ደግሞ የክርስቶስ ጌትነትና አምላክነት ሳይገባቸው ውሸተኛ ነብይ የተከተሉ ያሉ ሰዎች ደግሞ ብርሃን እንዲበራላችሁ የእግዚአብሔር ቸርነት፣ የእመቤታችን አማላጅነት ከሁላችን ጋር አይሆን አሜን።